በተባበሩት መንግስታት ድርጅት ድረገጽ ላይ የተጻፈ ጽሑፍ ተከታዩን አስነብቧል። የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥ በተመሳሳይ የሴቶችን መብትና እኩልነት እንደ ማረጋገጥ ነው ይላል ድርጅቱ። ይህንን አገላለጽ ሲያብራራ ሴቷ ሀብቴ ማፍራት አቅም ካላት በገበያ ያላት ተሳትፎ ያድጋል። ተሳትፎ ባደገ ቁጥር ከቤት ውስጥ እስከ ዓለም አቀፍ ደረጃ ውሳኔ ሰጪ ያደርጋታል። ማዕከላዊ ኢትዮጵያ ክልልም የሴቶችን እኩል ተሳትፎና ተጠቃሚነት የሚያረጋግጡ ስራዎችን እየሰራ ይገኛል። በከተማ ሴቶች እንዲያመርቱና ምርታቸውን ለገበያ እንዲያቀርቡ እየተደረገ ነው። የገጠሯ ሴትም በሰፊ ማሳ ላይ አምርታ እንድትቀየር የተሰራው ስራ ውጤት አምጥቷል። ያመረቱትን ምርት ለእይታ ያቀረቡት ከክልሉ የተለያዩ አካባቢዎች የመጡ ሴቶች ተደራጅተው በሰሩት ስራ ለውጥ ማየት ችለዋል በሴቶች ተደራጅተን ያመረትናቸው ምርቶች ጨርቃ ጨርቆች አረቢያ መጅሊሶች የተለያየ የእጅ ስራዎችን ይዘን መጥተናል ከምስራቅ ጉራጌ ዞን ሽያጭም አለ ባዛርም ይወስዱናል ጥሩ ነው የገበያ ትስስሩ አረብ ሀገር ነበር ብኖሩ ወደ ኢትዮጵያ መጥቼ ይህን ስራ ከፈጠርኩ በኋላ ጥሩ ከውጭ ኑሮ ይህ ይሻላል ሻማና ኢፖክሲ የተባሉ ውስጡ እነሱን እንሰራለን። ለባለ ሱቆች በጅልማም ሆነ እኔም በችርቻሮ ሸጣለሁ፣ በጅልማም ለነሱ አከፋፍላለሁ። እዛው ዞኑ ላይ እንደኛ ዞን ማለት ነው። ሴቶች በበርበሬ ተደራጅተው ለሽያጭ የሚያቀርበዋሉ። የተፈጨ ዛላው እንደሚታወቀው የሐላባ በርበሬ ብራንድ ነው። እንደዚሁ ምንም ያልተቀላቀለ ኦርጋኒክ ማር እንደዚሁ ተደራጅተው በከፍተኛ ሁኔታ ምርት እያቀረቡ ያሉበት ይገኛል። ሲትራና ቤተሰቦቿ የዱቄት ፋብሪካ ማለት ነው አ ማህበር ነው ተደራጅተው ቂንጬ የበቆሎ ቂንጬ ዱቄት የበቆሎ ዱቄት በደንብ እያመረቱና ለገበያም እያቀረቡ ያሉበት ሁኔታ አለ። እንደዞ ናቸው ማለት ነው። እኔ የምሰራው በከብት እርባታ ነው። አርቢቷ አደር ነኝ። ወተት ለብዙዎች እናከፋፍላለን። ለብዙ ስራ አጦች የስራ እድል ፈጥረናል። ፈጥሬ ያለው ስራዬ ደግሞ በጣም በትንሽ ነበር የጀመርኩት አሁን በጣም ሰፍቷል። የእኛ ስራ ማለት ልክ እንደ ስፖርት ነው። ብዙ ተመልካችን፣ ብዙ ደጋፊን የሚያቅፍ ከጀርባችን ብዙ ተጠቃሚ ያለበት ብዙ ህፃናትን የምናሳድግበት፣ ለጤንነት ለአካል ብቃት የሚያበቃውን ምርጥ ወተት የምናመርት ማህበር ነን። ገንዘብ ቆጥቦ ነገን የተሻለ ከማድረግ ባለፈ ስራ ላጡ ወጣት ሴቶች የስራ እድል እንዲያገኙ የተደረገውም በእነዚህ በሴቶች ማህበራት ነው። ሴቶች ራሱን የቻለ ከራሳቸው ቁጠባ ቆጥበው በማህበር ማለት ነው። ሸማች ማህበር ሆነው ስኳር አቅርቦት፣ ዘይት አቅርቦት፣ በርበሬ ለምፈልግ ለቀለብተኛ ለነጋዴው በመጋዘን አስቀምጠን ራሱን የቻለ ማህበሩ ተደራጅቶ ማለት ነው። ቆጠባውን ይቆጥባል፣ ለተገልጋዩ አገልግሎትን ይሰጣል። የሚንሰራ ስራ የእደ ጥበብ ስራ ነው። የሚንሰራ እደ ጥበብ ስራ ማለት በክር የሚሰራ በቃንጫ የሚሰራ በቀርካ የሚሰራ በአልባሳት በጨርቅ በክር የሚሰራ እዚህ ምርቶቻቸው የሚገኙ እቃዎች ማለትም በስንደዶ የሚሰራ ብዙ አይነት የእደ ጥበብ ስራ አለ። ያን የሚሰሩ ደግሞ ስራ አጥ ትምህርት ጨርሶ ስራ ያጡ እህቶቼ፣ ሴት ልጆች አላማ ቢስ እንዳይሆኑ ውጤት ያልመጣቸውን ለስራ ፈቃደኞች የሆኑትን ሰብስቤ አስተምርና ምርቱን ራሴ ይቀበላለሁ። መሽጫ ካጡ፣ እነሱንም አደራጅቼ ራሳቸውን እንዲችሉ ካረኳቸው ወደ 18 የሚሆኑ ሴቶች አሉ፣ የራሳቸውን ስራ ሰርተው የራሳቸውን ሱቅ ከፍተው እየሰሩ ያሉ ማለት። ከመንግስት አሁን ላይ ተደርጎልናልም፣ ማምረቻ ቦታ ተሰጥቶናል፣ መሸጫ ቦታ ተሰጥቶናል። የገበያ ትስስር ይደረግልናል። ያለው ሁኔታ ጥሩ፣ አሁን በፊት እነዚህ ምርቶች ከሌላ ጋ ነበር የሚመጡት። አረቢያ መጅልሶች ምናምን ከሌላ ጋ ነበረ ከምስራቅ፣ ብዙ አሁን ግን እዚሁ እያመረትን ነው። በጣም አሪፍ ነው። ሴቶች የበለጠ ማደግ ይፈልጋሉ። ሀገሪቱን የፈርጣማ ኢኮኖሚ ባለቤት ለማድረግ በሚደረገው ጥረት ድርሻቸው የጎላ እንዲሆን ሰፋ ያሉ ማምረቻ ቦታዎችና ዘመናዊ ማሽኖች ድጋፍ የታሰበውን ያሳካል። እኔ ስንግል የልጅ እናት ነኝ ስንግል ማም ነኝ በሱ ላይ እና ጥሩ ነው፣ ይደግፉኛል። አሁን በኢንተርፕራይዝ ሼልድ ምናምን ሰጥቶኝ ነው የምሰራው። አሁንም ወር ከፍ ብዬ ሌላ በእንትን መስራት ነው የሚፈልጉ። በፋፍሪካ ዋናውን ሰፊ ቦታ ይዤ ማንቀሳቀስ ፈልጋለሁ። ወደፊት አላማዊ ነው። ይሄንን ደግሞ የበለጠውን ስራ ለመስራትና ሰፍተን እንድንሄድ አላማችን ከግብ እንዲደርስ መንግስት ሊደግፈን ይገባል። አሁን ለምሳሌ ማቀነባበሪያ መንግስት በመንግስት በኩል ባገኝ ሰው እንደያቅሙ ሊጠቀም ይችላል። ትልቁ ነገር መጀመሪያ ሰው የትኛውንም ስራ ለመስራት አላማ ሊኖረው ይገባል። የስራ ፍቅር ሊኖረው ይገባል። ስራን መናቅ የለበትም። ስራን የናቀ ሰው ሁልጊዜ ድሃ ነው። በጉራጌ ዞን ከትምህርት ቤት ቆይታ በኋላ ምን ማድረግ እንዳለባቸው ግራ የገባቸው በገጠር ባሎቻቸውን በእርሻው ስራ ሲረዱ የቆዩት ሁሉ የብድር አማራጭ አግኝተው ተደራጅተው ዛሬ ላይ ትርፋማ የሆነ ስራ መስራት ችለዋል። እንጨትና ሾክ ብቻ ነበር፣ ምንም ነገር አልነበረውም። መጀመሪያ እዚህ ስንረከብ ማለት ነው። ሾክ ነበር፣ እንጨት ነበር። ልጆቻችን ይዘን መጥረባ ይዘን እነሱ ሲቆርጡ እኛ ስንሸከም ከዛ ይሄንን እንትን መሬት አረስ ነው። በመጀመሪያ ስናርሰው መጠነኛ ነገር በቆሎ ተገኘ። ከዛ በኋላ ይህ ከሚሆን ብለን እንትን የበጋ ስንዴ ተዘራ። ከዛ በኋላ የበጋ ስንዴ ከተዘራ በኋላ ክረምት መጣ፣ በቆሎ ተዘራ። በቆሎ አንስተን ሽንብራ ዘራ ነው። ከሽንብራ ቀጥሎ ደግሞ ይሄንን ማምረት ችለናል ማለት ነው። አስራ ሁለተኛ ክፍል ከጨረስ በኋላ ውጤታ አጋጣሚ አልመጣልኝም፣ ስራ አልነበረኝም ማለት ነው ና እኔ ሳስብ የሆነ ማኪሮ የሚባል ነበረ አደራሽ፣ ለአምስት ትንሽ ትንሽ ሳንቲም የሚሰጥ ና ከእነሱ ለሀያ ተደራጀን ና አምስት አምስት መቶ ብር አገኘን ማለት ነው። ያን አምስት አምስት መቶ ብር ያው ትንሽ ነው አላልንም። እሱንም ይዘን ገባ፣ የገባው ሽጠን መልሰን የገባው ሽጬ መልሼ ወደ ቤት ከቤት ጎመን ዘሬን ሽሮዬን በእጄ እየፈጨው ከአምስት መቶ ብር መነሻነት ለዚህ ደርሻለሁ ማለት ነው። ሴቶቹ ከራሳቸው አልፎ ባሎቻቸውን እስከ ማበደር ደርሰዋል። በቀጣይ ስራቸውን ማስፋፋት ይፈልጋሉ። 2.9 ሚሊዮን ካፒታላችን ማለት ነው፣ እንደዛ ደርሰዋል። ያ በደረሰው እንትን ከዚህም ጨማምረንበት ያልኩ ብዙ ነገር ለመስራት አላማ አለን፣ አላማ አለን። ክልሉም ደግፎን ወረዳውም ደግፎን ማለት ነው ይህ ልማት ሰርተን ለልጆቻችን ማስረከብ እንፈልጋለን። እግዚአብሔር ይመስገን አንድ 20 ሚሊዮን ይሆናል። እኔ አሁን በዚህም አልቆምም። እግዚአብሔር ፍቃዱ ከሆነ መንግስታችን እንግዲህ ሴቶችን ማነሳሳት እግዚአብሔር ይመስገን የልማት ትሩፋትም የሚለው አለ። ሴቶች ላይ ያው በተማረን ሰው በኩል ትልልቅ ቦታ እየተሰጠ ሴቶች ይችላሉ ተብሏል። እውነትም ይችላሉ። የማይችሉት ነገር የለም። ሴቶች ቅድም እህቴ እንዳለችው ሴት ብዙ ነገር ትችላለች። ሴት አራት አምስት ጆሮ አላት። ሴት አምስት አራት አይን አላት። እና ሰዎች ከትንሽ ከተነሱ ትልቅ ቦታ ይደርሳሉ። ሴቶች ከትንሽ ከተነሱ ትልቅ ቦታ ይደርሳሉ። መነሻ ትንሽም ቢሆን የሰው እየሰራ የተሻለ ደረጃ ይደርሳል። ስለዚህ እኔ መነሻዬ ትንሽ ነው፣ እግዚአብሔር የተመሰገነ ይሁን ለዚህ ደርሻለሁ። አሁንም ከፍ ያለ እደርሳለሁ ብዬ አስባለሁ። ሴቶች በመስክ የሰሩትን ስራ የጎበኙት የመንግስት የስራ ኃላፊዎች ባዩት ነገር ተደንቀዋል። በማህበር ተደራጅቶ የሚሰሩ ሴቶች የመቻል ምልክቶች ናቸው። ተደራጅተው ስራ መስራት የቻሉ ሴቶች ምን ያህል በኢኮኖሚ ራሳቸውን መደገፍ እንደቻሉ መለወጥ እንደቻሉ በአግባቡ የተረዳንበት ነው። ሴቶች እድል ካገኙ ምንም ማድረግ እንደሚችሉ ያሳዩበት ምናልባትም ከዚህ ቀደም በወንዶች ብቻ ይሰራሉ ተብሎ የሚታሰቡ ስራዎችን ጭምር አልፈው ሰርተው ውጤታማ ሆነው ወደ ገበያም አውጥተውም የገቢ ምንጭም እያገኙበት መሆኑን ያየ ነው። ሴቶች በፖለቲካም በአመራር ሰጪነትም እንዲሁም በኢኮኖሚ እንዲሁም በማህበራዊ በማስተማርም ሴቶች ቅድሚያ ከተሰጣቸው ከማንም በታች የማይሆኑበት እና እኩል ተፎካካሪ እንዳውም ከዛም በላይ መሳተፍ የሚችሉ መሆኑን ነው የተገነዘብ ነው። የሴቶች ልማት ህብረት ሞዴል ሴቶች ሞዴል ኢንተርፕራይዞች ሴትነት ፕላስ ውጤት፣ ያለ ጫና ያለ መሰናክል አይመጣም። ሴቶች ስንሆን ደግሞ ተደራራቢ ጫናዎች ይኖራሉ ና። በዛ ሂደት ውስጥ ያለፉ በጣም ብዙ ሚሊዮነሮችን ዛሬም ስናይውለናል። እነዚህ ሚሊዮነሮች ሲነግሩን ያሉት መነሻቸው አንዳንዶቹ 500፣ አንዳንዶቹ 700፣ ሌላኞቹ 10000 ነው ከፍተኛ። ዛሬ ግን ቁጠባቸውን አሊያም ደግሞ ካፒታላቸውን የሚነግሩን 200 ሚሊዮን 300 ሚሊዮን ነው፣ መነሻው 500 ና 600 ብር አሊያም አንድ ሺህ ብር ሆኖ ማለት ነው። ይህ ማለት ሴቷ ትንሽን ነገር ምን ያህል አብዝታ ልትመልስ እንደምትችል የሚያሳይ ስለሆነ ባለን በውጤታማ ሴቶች ማስረዳት በሰነድ ከማስረዳት በላይ በውጤታማ ሴቶች ማስረዳት የተሻለ ስለሚሆን ይህንን የማስፋት ግንዛቤ የመፍጠርና በጥቂት ሞዴሎች የመርካት ሳይሆን በርካታ ሞዴሎችን የመፍጠር ስራ ቀጣይ ትኩረት ሰተን እንሰራበታለን ማለት ነው። የሚሰሩት ስራ እንዲቀላጠፍ የሚረዱ የመብራት የነዳጅ የማሽንና መስሪያ ቦታን የመሰሉ አቅርቦት ችግሮች መፈታት እንዳለበት ይነሳል። የተደራጁ ሴቶች የሚያነሷቸው አንዳንድ ጉድለቶች አሉ። ውስንነቶች የትም ቦታ አለ። እነዚህን ውስንነቶች ደግሞ ከተያያዝን ስቲል ምንፈታቸው ናቸው። ለምሳሌ የመብራት ችግር አለን። ቀጣይ ኢንቨስትመንት ውስጥ ለመግባት ወፍጮ ለማምጣት እንደዚህ ያሉ ያነሱት ነገር አለ። የነዳጅ መጨመር ያለንን የጄኔሬተር እንደምንፈልገው እንድንጠቀምበት እያደረገን አይደለም። የሶላር ቢመጣ ብለው ያነሷቸው አሉ። እነዚህ እንዲህ እየተመካከልን እን እየተጠጋጋን ከሄድን ሊፈቱ የሚችሉ ናቸው ብዬ ነው ማምነው። አንዳንድ እንትኖች ላይ በጣም ወደፊት መጥተው ገጠር አካባቢ የመብራት ችግር እንዳለባቸው ያዩበት፣ ከዛ በላይ መሄድ የሚችሉት ግን የመብራት ችግር እንዳለባቸው አሉ። ሶላርም የመጠቀም የሚችሉበት ይሄ ደግሞ በክልልም ከዛም በላይ ባለ እንዲመቻችላቸው ሁኔታ መፍጠር ይኖርበታል ብዬ ነው የማስበው። በጣም ደስ የሚለው አሁን ላይ የሴቶች ልማት ህብረት ጋር ስንሄድ ከዳቦ የዘለለ ጥያቄ ነው የሚጠይቁት። ከዚህ በፊት የቀለብ የኑሮ ውድነት የዳቦ አለፍ ካለ የግብአት ማዳበሪያና ምርጥ ዘር ጥያቄዎች ነበር ያሉት። አሁን ላይ ግን የመስኖ ልማት የምትሰራ ከሆነ ጀኔሬተር ከሆነ ሶላር ትጠይቀናለች፣ ያመረተችውን የምታወጣበት መንገድ ትጠይቀናለች፣ የኤሌክትሪክ ኃይል ትጠይቀናለች እና ይሄ አዳጊ ፍላጎት የሚጠበቅም ነው። አዳጊ ፍላጎቶችን ለማስተናገድ ዝግጁ መሆንን ይጠይቃል። የበርካታ ሰዎችን ቅንጅት ይጠይቃል። ግን ደግሞ እነዚህም ፍላጎቶች በእኛ አቅም ምንመልሳቸው የትኞቹ ናቸው የሚለውን እኛ ምላሽ ለመስጠት እንሞክራለን። ሌላው ደግሞ በቅንጅት በጀት የሚጠይቅ ጊዜን የሚጠይቅ ሰፊ ፍላጎት እንደመሆኑም ደግሞ ሰፊ ጊዜን የሚፈልግ በመሆኑ ቀጣይ በጋራ ተናበን ምላሽ የምንሰጥ ይሆናል። ማለት አሁን ወንዶቻችን ሌላ ጋር ከሚሄዱ ሌላ ጋር ሂደው ከሚበደሩ እኛው ባመረት ነው እኛም ባገባነው ገቢ እነሱ ለነሱ እንስ ብለን ስጠናል ሰጥተናል። ለመንግስት ደሞ እዚህ ጤና ጣራ የሚሰራ አለ ለሱም ድጋፍ አድርገናል። ከትንሽ ተነስተው ባለሀብት የሆኑበትን አይተናልና ገጠር ውስጥም ገብተን እንዲሁ የተደራጁ ሴቶች ከትንሽ ተነስተው ማሳ ላይ በመዝራት የተለያዩ እንትኖችን በአርቨስ በማድረግ ብዙ ስራዎችን የሰሩና ከባዶ ከምንም ተነስተው ብዙ ቆጥበው እንዳውም የባሎቻቸው ከነሱ የሚበደሩበት እንዳም ከዛም አልፈው ከቀበሌው ራሱ ከነሱ ከማዳበሪያ ጋር ተያይዞ የተበደረበትን ያየ ነውና፣ በጣም ኮሚትር ናቸው ሴቶች። ላሰቡት ለወሰኑት ጉዳይ ወደ ኋላ የማይመለሱ ማደግ የሚችሉ ናቸው ሴቶች። ያሳዩት ጥረት በጣም ትልቅ ነው። አልፎ ተርፎ በዚህ ማህበራቸው ተደራጅተው ብዙ ገንዘብም አጠራቅመው ወደ 3 ሚሊዮን የሚጠጋ ብር አጠራቅመው መልሰው ለወንዶች ወንድ ባሎቻቸውም ጭምር እስከ ማበደር የደረሱ መሆኑን ስንሰማ ስናይ እጅግ በጣም ነው የኮራንባቸው ማለት ነው። አንዲት እናት ያሉት ነገር በጣም ወንዶቻችን ለምን ሰው ይጃ ያሉ ብለን እኛው ራሳችንን መልሰን የምናበድራቸው ያሉት ነገር በጣም ነው የነካኝ እነዚህ እህቶች አልፎ ተርፎ ቀበሌያችን የማዳበሪያ ገንዘብ ሲቸገር ለቀበሌያችንም ጭምር አበድረናል ብለዋል ይሄ ነው ብልጽግና ማለት ይሄ ነው ተደጋግፎ ማደግ ማለት እና ያየነው ነገር እጅግ በጣም ተደንቀናል ሴቷ ራሷን ችላ አጠቃላይ ለሀገር ኢኮኖሚ የራሷን ድርሻ መወጣት እንደምትችል በማዕከላዊ ኢትዮጵያ ክልል የተሰራው ስራ ማሳያ ነው ጎበዝ ጠንካራ በኢኮኖሚ የተለወጠች መብቷን በአደባባይ የምታስከብር ሴት እንድትፈጠር ሴት የመንግስት የስራ ኃላፊዎችም ኃላፊነት አለባቸው። ድጋፍ የምናደርግላቸው በልማት ህብረት ተደራጅተው ሴቶች በተለያዩ ስራ ዘርፎች እንዲሳተፉ እና የስራ እድል ፈጠራ አንዳንድ ስራዎችን እንዲሰሩ ያው ብዙ ስራዎች የሚሰሩ አሉ። እነዚን ስራዎች በውይይት አንድ ላይ ሴቶች ተወያይተው በሴቶች ልማት ህብረት ተደራጅተው ስራዎችን እንዲሰሩ ነው ግንዛቤ ሴቷ ወደፊት እንድትወጣ የራሷን ችግር ብቻ ሳይሆን የሴቷን ችግር ሴት በምትለዋ ብቻ ተነስታ ሁለንተናዊ ለውጥ እንድታመጣ በራሷ አቅም እንድትንቀሳቀስ በእኩልነት ከሁሉም እኩል መስራት እንደምትችል አቅም እንዳላት እውቀት እንዳላት ያወጀችበት ቀን ነው።